ኮንቬክሽናል ኦቨን ይባላል ባለ ስምንት ፓትራ ነው። በፋን ሲስተም ነው የሚሰራው ዳቦ ሻይን እንዲያረግ በደንብ ውበት እንዲኖረው የሚያደርግ ፋን ሲስተምም አለው። ውሃ የሚረጫ ስምንት ፓትራ ነው። አ6 ሳይዝ የሚወስዳ ቆንጆ ኳሊቲ ዳቦችን የሚያወጣው ማለት ነው። ይህ ማሽን በጣም ስራን የሚያቀል ብዙ ዳቦቶች የሚፈልጉት ሬስቶራንቶችም በጣም ብዙ ነገሮችን የሚያቀልና የሚሰራ መቶ ዳቦዎችን በ15 ደቂቃ ማውጣት ይችላል። እየተሽከረከረ ማለት ነው። ማብኪያ፣ ማኮፈሻ፣ ሊጥ መቁረጫ፣ ሊጥ መዳመጫ ከ8 ኪሎግራም ጀምሮ እስከ 50 ኪሎግራም ድረስ ማብካት የሚችሉ ማሽኖች አሉ። እነዚህ በተለያየ ቆጠሪ አማራጮች አሉ። በሲንግል ፌዝም በስሪ ፌዝም ማግኘት ይችላሉ። እኛ ጋር መጥተ ሰላም ጤና ይስጥልን፣ እንደምናላችሁ ውድ ተመልካቾቻችን። ይሄ ሚዲያ እንደሚታወቀው የተለያዩ ቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ የምናደርስበት ነው። በዛሬ ፕሮግራማችን ደግሞ በዛምና ማሽነሪ ተገኝተን እዚህ ጋር የምትመለከቷቸውን ኮንቬንሽነል ሮተሪ ዳቦ መጋገሪያ ማሽኖችን ከዝቅተኛ ጀምሮ እስከ ከፍተኛ በምን ያህል ዋጋ ታገኛላችሁ፣ መጠናቸውስ ምን ይመስላል፣ አንድም ቢዝነስ ለመጀመር ደግሞ በምን ያህል ካፒታል በእነዚህ ማሽኖች ተጠቅማችሁ መጀመር ትችላላችሁ የሚለውን እንቃኝላችኋለን። ይሄንን ፕሮግራም ደግሞ እናንተ እስከመጨረሻው በመመልከት ወደዚህ ቢዝነስ መግባት የምትፈልጉ ሰዎች ሙሉ መረጃውን ታገኛላችሁ ማለት ነው። ይህንን ፕሮግራም በመምራት አብሬያችሁ ምቆየው እኔ ሉካ ቢዳቢል፣ በካሜራውና ኦላ አብሮናል። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ።

ሌላ እባላለሁ እሺ። ሌላ እንግዲህ እኛ በቻናላችን የተለያዩ የማሽነሪ የተለያዩ ሪቪዎችን እንሰራለን። ዛሬ ደግሞ የተለያዩ ማሽነሪዎች ይታዩኛል ፊት ለፊቴ። ስለዚህ ስትየት ነው የምንገኘው ከሚለው ጀምረሽ ለተመልካቾች ሌሎች ነገሮች እገልጻለሁ። አመሰግናለሁ። ድርጅታችን ዛምና ኤሌክትሮኒክስ ይባላል። ተሃይሎ ሸዋ ሱፐርማርኬት አካባቢ ነው ያለው። የተለያዩ ማሽነሪዎች ናቸው ድርጅታችን ውስጥ ያሉት፣ የሬስቶራንት፣ የሆቴል ለካፌ የሚያገለግሉ ናቸው። ዛሬ የምናየው ኦቭን ነው፣ ኮንቬክሽናል ኦቭን ይባላል። ይህ ኦቭን ከሂተር ኦቭን ወይም ከዴክ ኦቭን የሚለየው ባለስምንት ስራ ነው። በፋን ሲስተም ነው የሚሰራው። ዳቦ ሻይን እንዲያረግ በደንብ ውበት እንዲኖረው የሚያደርግ ፋን ሲስተምም አለው። ውሃም ይረጫል ዳቦ ወዝ እንዲኖረው ቆንጆ የሚያደርግ ነው። ስምንት ፓትራ ነው። አርባ በ ስልሳ ሳይዝ የሚወስደው ስሪ ፌዝ ቁጣሪ ይፈልጋል። ወደ አስራአምስት ኪሎዋት አካባቢ ይፈልጋል። ዳቦ በጣም አሪፍ ነው በዚህ የሚወጣው። ማትያው ተጠቃሚዎች በደንብ ያውቁታል። እነዚህ ኤሌክትሪክ ሲስተሞች ናቸው። መጠቀሚያ ቤቶች ናቸው። ቴምፐሬቸር ኮንትሮል ኦነፍ ስዊቾች ናቸው። ስቲሞችንም ለማዘዝ ያሉትን ነገሮች ለማየት መብራቶችም አሉት። በዛ መሰረት ነው መጠቀም የሚችሉት። ከዴክ ኦቭኖቹ በደንብ የተለየ ና በጣም ቆንጆ ኳሊቲ ሆኑ ዳ ሀሳቦችን የሚያወጣው ማለት ነው። ኬክ ኦቭን ጋ ስንሄድ ብዙ ጊዜ ሂተር ነው። ሂተር ደግሞ በሙቀት አማካኝነት ነው የሚበስለው። ይሄኛው ፋን ሲስተም ነው ዳቦ ተመሳሳይ ከለር እንዲኖረው እና ውሃም ስለሚረጭ ደግሞ ዳቦ ሻይን እንዲያደርግ በጣም ውበት ያለው ዳቦ እንዲያወጣ ያደርጋል። ፋን ሲስተም ስለሆነ ማለት ነው። አሁን እንደ ትሬንድ እየተለመደ ያለው ይሄኛው ነው። ብዙ ጊዜ ሂተር ያሏቸው ኦቭኖች ለኬክ ቀስ ብለው ለሚበስሉ ለድፎ ዳቦ እንደዛ ነው እየተለመደ ያለው። አሁን ግን ለዳቦ ፋን ሲስተም ያለው ሂተርና ስቲም ያላቸው ይበልጥ ተመራጭ የሆኑ ብልጅታችን ደግሞ ባለ ሀያ ስምንት ፓትርም አለ ባለ አምስት ፓትራም ባለ ስድስት ፓትራዎችም አሉ መተው መጎብኘት ይችላሉ ማግኘትም ይችላሉ በጣም ጥሩ ምን ያህል ይሆናል ይሄኛው ለምሳሌ ዋጋው ዋጋው ይሄኛው ስድስት መቶ ሰማኒያ ሺህ ብር ነው በዛ ዋጋ ማግኘት ይችላሉ ታችን አጠቃቀምስ ምን ያህል ከባድ ነው ወይስ ደግሞ በቀላሉ መልመድ የሚችሉት ነው በቀላሉ መልመድ የሚቻል ነው ስሪ ፌዝ ቆጣሪ ይፈልጋል እንዳልኩ ሶስት መቶ ሰማኒያ ቮልቴጅ ሆነ አስራ አምስት ኪሎዋት ይፈልጋል በጣም ቀላል ነው የውሃ መስመር ይፈልጋል እነዛ ስሪ ፌዝ ቆጣሪ ካላቸው የዛን ያህል አስራ አምስት ኪሎዋት ኪሎዋት ቆጣሪ ካላቸው መንቀሳቀስ የሚችል ነው ገጠማውም እኛንን ሞክረን አስነስተን ዳቦ ምን ያህል ቆንጆ እንደሆነ የሚለውን ነገር አሳይተን ነው የምናስረክበው። ለማዘዝም በጣም ቀላላቸው ማኑዋል ናቸው። ፊትለፊት እስቲ እነዚህ ኦነፍ ስዊቾቹን በተኖቹን በማዘዝ መጠቀም ይችላሉ። ዳቦ ጋጋሪ ያው አዌርነሱም ስለሚኖረው ለእነሱ በጣም ቀላል ነው። ማንም ሰው መልመድ የሚችለው ነው። በጣም ጥሩ ያሳየሽኝ ማሽን ስሪፌዝ ነው። እነዚህ ማሽኖች በሲንግል ፌዝ ማግኘት ይቻላል። ትክክል ነሽ። እነዚህ አሁን ያየ ነው ባለስምንት ፓትራ ነው። ስሪፌዝ ቁጣሪ የሚፈልግ ነው 15 ኪሎዋት። በሲንግል ፌዝ ቁጣሪ ደግሞ የሚሰሩ አሉ። ይሄኛው አምስት ፓትራ ነው። እነዚህ ፓትራዎች ከዳቦ በ15 ደቂቃ ማውጣት ይችላል ማለት ነው። ተያዥ ነገሮች አሉት። መጋገሪያ፣ ማብኪያ፣ ማኮፈሻ፣ ሊጥ መቁረጫ፣ ሊጥ መዳመጫ የሚሉት ነገሮች ተያዥ ነገሮች ያስፈልጋሉ። እነዚህም በድርጅታችን ውስጥ አሉ። ይህኛው ስሪ ፌዝ ቆጣሪ ይፈልጋል። ሌሎቹ ግን ሁሉም ሲንግል ፌዞች ናቸው። መጋገሪያው፣ ማብኪያው የሚመረተውም ነገር ብዙ ስለሆነ እነዚህ ተያዥ ማሽነሪዎች፣ ሰፖርት የሚያደርጉ ማሽነሪዎች ያስፈልጋሉ። ያው መሰረታዊ የሚባሉ ነገሮች አሉ። መጋገሪያ፣ ማብኪያ፣ ማኮፈሻ፣ ሊጥ መቁረጫና ሊጥ መዳመጫ። የሚመረተው ብዙ በሆነ ቁጥር ያው ሰፖርት የሚያደረግሽ ማሽን ያስፈልጋል። እነሱም አሉ በድርጅታችን ውስጥ ማለት ነው። እንግዲህ ቤት ቆጣሪ የለኝም፣ በሲንግል ፌስ መጀመር ይችላል ወይ የሚል ሰው ሊኖር ይችላል። እነሱንም አማራጮች አሉ። በሲንግል ፌስ ቆጣሪ 7.5 ኪሎዋት የሆነ በሲንግል ፌስ በቤት ቆጣሪ ሊንቀሳቀስ የሚችል አለ። ተያያዥ ነገሮችም አሉ፣ ማብኪያ፣ ማኮፈሻ፣ ቢጥ መቁረጫ፣ ቢጥ መዳመጫ፣ ተያያዥ ነገሮችም ከሱ ጋር አብረው አሉ ማለት ነው። ቅድም እንዳልኩሽ እንግዲህ በስሪፌስ ቁጣሪ የሚሰራ አለ። በሲንግል ፌስ የተለየ አማራጭ ለሚፈልግ ስሪፌስ ቁጣሪ የለኝም በሲንግል ፌስ መስረት ይችላለ ወይ ለሚጠይቅ ተመልካች በሲንግል ፌስ ቁጣሪ የሚሰራ አለን። ይሄኛው አምስት ፓትራ ሮተሪ ተሽከርካሪ ነው። ሮተሪ ተሽከርካሪ ማለት ከዴኮቭኑ የሚለየው ሮቴት እያደረገ ዳቦ ተመሳሳይ ከለር እንዲኖረው የሚያደርግ ነው። አምስት ፓትራ ይችላል። በሲንግል ፌስ ቁጣሪ የሚሰራ ነው። ዘጠኝ ነጥብ አምስት ኪሎዋት ይፈልጋል። ምን ያህል ዳቦ ማውጣት ይቻላል? በዚህ በሀያ ደቂቃ ውስጥ ማለት ነው። ይህ ልክ እንዳልኩሽ ፓትራ ለሚችለው ሀያ ዳቦ ነው። ሀያ ሲባዛ በአምስት መቶ ዳቦዎችን በአስራ አምስት ደቂቃ ማውጣት ይችላል፣ እየተሽከረከረ ማለት ነው። ማብካዮች በተለያየ አይነት ኪሎግራም አማራጮች አሉ። ከ8 ኪሎግራም ጀምሮ እስከ 50 ኪሎግራም ድረስ ማብካት የሚችሉ ማሽኖች አሉ። 8 ኪሎግራም ዋጋውን ብንጀምር 140 ሺ ብር አካባቢ ነው። ትልቁን ደግሞ 50 ኪሎግራም የሚያቦካ ነው። እሱ እስከ 900 ሺ ብር አካባቢ ይፈልጋል ማለት ነው። በተያያዥ ማኮፈሻዎችም አሉ። ይሄኛው አሁን የመጨረሻ ላይ የምናየው ባለ 16 ፓትራ ማኮፈሻ ነው። ማኮፈሻ ማለት ዳቦ ኩፍ እንዲልና ሁሉም ዳቦዎች ተመሳሳይ ሳይዝ እንዲኖራቸው የሚያደርግ ነው። ሊጡን እዚሁ እስከከተትሽው በኋላ ፓትራዎች ይደረደራሉ። 16 ፓትራ ይወስዳል ማለት ነው። በ25 ደቂቃ ኩፍ አድርጎ ዳቦ እንዲደርስና ወደ መጋገሪያው እንዲገባ ያደርገዋል ማለት ነው። እዚህ ላይ ነው የሚደረደሩት ዳቦዎቹን ያው ሳይዛቸው ብዙ ጊዜ ሲቦካ አነስ ያለ ነው። ማኮፈሻ ውስጥ ሲገባ ግን ውሃ እስቲም አለው እና ደግሞ ደረቅ ሙቀትም አለው ቤቱ በደንብ ኩፍ እንዲልና ዳቦ ተመሳሳይ ሳይዝ እንዲኖረው የሚያደርግም ነው ማለት ነው። የኛው ከተደረደረ በኋላ ከ25 ደቂቃ በኋላ ኩፍ ይላል። ወደ ኦቭን ከተዋለን ማለት ነው። ኦቭን ውስጥ ስ ይወጣል ማለት ነው። እነዚህ እንዳልኩሽ 16 ፓትራ ይወስዳሉ። የተለያዩ አይነት ፓትራዎች አሉ። ከማሽኑ ጋር ሶስት ፓትራ የሚሰጠው ማሽኑ ላይ ያለው ማለት ነው። ከስተመሩ ግን በፈለገው አማራጭ ማግኘት ይችላል። እነዚህ ልሙጥ ፓትራዎች ናቸው። ሌሎች አይነቶች አሉ አሉ። እነዚህ ወንፊት የሚባሉ ዳቦ ይበልጥ ከስር ጠቃጥቆ ሆኖ ይበልጥ ሚያምር ቅርጽ እንዲኖረው ያደርጋል። እነዚህ ደግሞ ባጌት የሚባሉ ናቸው። ባጌት፣ እነዚህ ለሳንጆች ዳቦ የሚሆኑ እነዚህ ረዘም ረዘም ያሉት ዳቦቹ መጋገር ይችላሉ ማለት ነው። እሺ፣ አሁን ያሳየሽ እንግዲህ የቅርጽ ልዩነቶችን ነው እና እነዚህ ፓትራዎች ከቅርጽ በተለየ ሌላ ጥቅም አላቸው ወይም ይለያቸው ነገር አለ ትክክል። ብዙ ጊዜ ምንድነው እነዚህ ድፍን ፓትሮዎች ብዙ ጊዜ የሚፈሩት ለኩኪስ ኬክ ምናምን ነገር ሲሰራ ሲረም ስላላቸው የሚፈሱ ነገሮች ስላላቸው ብዙ ጊዜ ከስተምሩ ድፍንን ይመርጣል። ለዳቦ ግን ቢሆን ጥሩ የሚሆነው እነዚህ ወንፊቶቹ፣ አንደኛ ክፍት ናቸው፣ ቶሎ የመብሰልም እድል አለ። ሁለተኛ ደግሞ ከስር ዳቦ ጠቃጠቅ ሆኖ ከስር ውበት እንዲኖረው ያደርጋል። ሁለተኛ ደግሞ እነዚህ ደግሞ ለሳንዶች ረጃጅም ዳቦዎችም የተለየ ቫራይቲ መጋገር የሚፈልጉት መጠቀም ይችላሉ ማለት ነው። ይበልጥ ለውበትም ቶሎ ለመብሰልም እነዚህ ቢጠቀሙ የተሻለ ነው። ቅድም እንዳልኩ ቅድም እንዳልኩ ነገሮች ማለት ነው። ይሄኛው ብዙ ጊዜ ለኩኪሶች፣ ኬኮች፣ እነዚህ ፈሳሽ ላላቸው ነገሮች ያው ግዴታ መፍሰስ ስለሌለበት ድፍን መሆን ስላለበት እነዚህ ይጠቀማሉ። የተለያዩ አይነት አማራጮች አሉ። መተው ከስተመሩ በፈለገው አማራጭ መውሰድ ይችላል ማለት ነው። በጣም ጥሩ ማኮፈሻ እንዳልኩሽ፣ ይህ 16 ፓትራ ይወስዳል። ቀጥሎ ያለው ደግሞ ሁለት በር እና 32 ትሪዎችን ይወስዳል። ይሄኛው በሲንግል ፌዝ ቆጣሪ የሚሰራ ነው። 2.5 ኪሎዋት ይፈልጋል። ዋጋው 135 ሺህ ነው። 135 ሺህ። ይሄኛው ደግሞ 32 ፓትራ ይወስዳል። ሲንግል ፌዝ ነው፣ ያው ኪሎዋቱም ተመሳሳይ ነው። 32 ፓትራ ይፈልጋል። ዋጋው 280 ሺህ ብር ነው። እሺ፣ ፓትራዎቹስ በምን ያህል ዋጋ ማግኘት ይቻላል? እነዚህ ያው ፓትራዎች ቅድም እንዳልኩሽ የተለያየ አይነት ያለ አሳየችሻለሁ። በልሙጡ እነዚህ 2000 ብር፣ እነዚህ 2500። ባጌት ያልኩሽ ደግሞ ለሳንዶችም ረዘም ያሉ ዳቦችን የመጋገር የሚችሉት ደግሞ እነሱ ደግሞ 3500 ማግኘት ይችላሉ። ቅርጻቸው በተለያየ ቁጥር ይለያያል ማለት ነው። ትክክለ አባቸውም ልክ እንደዛው ይለያያል ማለት ነው። በጣም ጥሩ። ቅድምም እየነገርሽ ነበረ ከሶስቱ ውጪ የሚያስፈልጉ ነገሮች አሉ እንደ መቁረጫ እና የተለያዩ ነገሮች እና እዚህ ጋር ደግሞ መቁረጫ ይታየኛል፣ አይደለ? እስቲ ስለዚህ ደግሞ ግለጪልኝ። እሺ መቁረጫ ማለት ሊጡን አንዱ ሊጥ ካንድ ሊጥ እንዳይበላለጥ እኩል አርጎ የሚቆርጥ ማለት ነው። በኤሌክትሪክም አለ በማኑዋልም አለ። ይሄኛው አሁን ለምሳሌ ሊጡን እዚህ ላይ ታደርጊዋለሽ። በምትሰጪው ኪሎ ግራም ሊጥ ነው የሚወሰነ የሚቆረጠው ነገር ማለት ነው። ለምሳሌ ሶስት ኪሎ ግራም ሊጥ ብትሰጪው መቶ ግራም አድርጎ ሰላሳ ስድስት ቦታ አድርጎ ቆራርጦ ይሰጥሻል ማለት ነው። ይሄ ምንድነው ስራን ያቀላል። አንደኛ፣ አንዱ ዳቦ ከአንዱ ዳቦ የመበላለጥ ነገር አይኖርም። ብዙ ጊዜ በእጅ ሲቆረጥ ዳቦዎች የመበላለጥ ነገሮች፣ ነጋዴውም ጥሩ አይደለም፣ ለከስተመሩም ጥሩ አይደለም። እኩል ይቆራርጣል፣ ዳቦቹን ተመሳሳይ ይሆናሉ ማለት ነው። ስራን የሚያቀላል ብዙ ነገር ይረዳል። ኤሌክትሪክም አለ ማኑዋልም አለ። ልዩነታቸው ምንድነው? የኤሌክትሪኩ የማኑዋሉ ማኑዋሉ በእጅ ነው ፕሮቫይድ የሚያደርገው የሚቆርጠው ማለት ሊጡን ከሰጠሽው በኋላ። ያኛው ግን ሊጡን ከሰጠሽው በኋላ ኤሌክትሪክ ነው። ኦኖፎች አሉ። እነሱን ፕረስ በምታደረጊያቸው ሰዓት የእጅ ንክኪ አይፈልግም። ራሱ ቆርጦ ይሰጥሻል ማለት ነው። ሳሆኑን ብቻ ማውጣት ይሆናል ማለት ነው። ማኑዋል ሲሆን በእጅ ነው፣ ያኛው ደግሞ ኤሌክትሪክ ነው የሚያዘው ማለት ነው። ልዩነታቸው ያ ነው። ምሳይ ነው ስራቸው ሁለቱ። ዋጋቸውስ እንዴት ነው የሚሆነው የሁለቱ? እሺ፣ ይሄኛው ማኑዋሉ 320 ሺ ብር ነው ዋጋው። ኤሌክትሪኩ ደግሞ 350 ሺ ብር ነው። ይሄ መዳመጫ ይባላል። በኖርማል ቆጣሪ በሲንግል ፌዝ የሚሰራ ነው። ወደ 1.1 ኪሎዋት ይፈልጋል። ካልተዳመጡም የማይሰሩ በጣም ብዙ ነገሮች አሉ። ለምሳሌ ቻፓታ፣ ላዛኛ፣ ኩረሰንት፣ ባቅላባ፣ እነዚህ መዳመጥ የሚፈልጉና የሰውን ኃይል በጣም የሚፈልጉ ናቸው። ይሄ ማሽን ግን በጣም ስራ የሚያቀል ብዙ ዳቦቶች የሚፈልጉ ሬስቶራንቶችም በጣም ብዙ ነገሮችን የሚያቀልና የሚሰራ ነው። በጥቂቱ ከነገርኩሽ ነገሮች በቃ ቀድሜ ነገርኳሽ ነገሮች በአጠቃላይ ይሰራል ማለት ነው ማለት ነው። ብስኩቶችንም ጨምሮ ካልተዳመጡ የማይሰሩ ነገሮች በጣም ብዙ አሉ። የሰውን ጉልበት የሚፈልጉ ማለት ነው። በነዚህ ግን ስራን ቀላል ያደርጋል። መጠቀም ይችላሉ ማለት ነው። ዋጋው ተያይዞ ወደ 600,000 ብር አካባቢ ነው። እንዳልሽኝ እንግዲህ የተለያዩ ዳቦ ቤቶች አካባቢ የተለያዩ ፋስት ፉዶችን ለመስራት የሚጠቀሙባቸው ማሽነሪዎች እዚህ እንዳሉ ነግረሽኛል። ና እዚህ ጋር የምናየው ደግሞ አንዱ ነው። ስለዚህ ስ ስለዚህ ማሽን አገልግሎት ና ምን አይነት ማሽን ነው የሚለውን ንገሪ። ይሄኛው መጥበሻ ነው፣ ፍራየር ይባላል። 30 ሊትር ነው። ሲንግል ፌዝ ነው። ወደ 6 ኪሎዋት ይፈልጋል። ያው ዳቦ ቤት ላይ ብዙ ጊዜ ዳቦ ብቻ አደለም የሚሸጠው። የሚጠበሱ ነገሮች፣ ቦምቦይኖ፣ ዶናት፣ ሳምቡሳ፣ ብዙ የሚጠባበሱ ነገሮች አሉ። እዚህ ውስጥ መጥበስ ይችላሉ። 30 ሊትር ይፈልጋል። በአንድ ጊዜ በቦምቦይኖ ወይም ወደ 15 ቦምቦይኖችን በአንድ ጊዜ ሰብሶ ተሰብስቦ ማውጣት ይችላል ማለት ነው። እንደ ምሳሌ ብንወስደ ቦምቦይኖ በአንድ ጊዜ አስራ አምስት ቦምቦይኖችን በአስር ደቂቃ ጠብሶ ማውጣት ይችላል። ያው ተያያዥ ነገሮች ሳምሶዎችንም ልክ እንደዛ የሚጠበሱ ነገሮችን በአንድ ጊዜ ብዙ ነው በአንድ ጊዜ መጥበስ የሚችለው ሰፋ የሚያለም ነው። ሲንግል ፌስ ቆጣሪ ነው የሚፈልገው ስድስት ኪሎዋት አካባቢ ይፈልጋል። ከስተመሮቻችን መተው ማየት የሚችላሉ መገኘት ይችላሉ። ዋጋው ስ ያለው ዋጋ ይህኛ ሰባ አምስት ሺ ብር ነው። አንዳንዴ ደግሞ ያው ዳቦ ቤቶች ዙሪያ ብቻ ሳይሆን ፋስት ፉድን እንደ ቢዝነስ ብቻው መስራት የሚፈልጉ አሉና ለእነሱ ስ የሚሆን ከዚህ አነስ በሚል ደረጃ ማሽነሪዎች አሏቸው አቶ ሊትር ትንሽ እንዳልሽው በሊትር ይለያያሉ ከ10 ሊትር ጀምሮ እስከ 96 ሊትር አለ እነሱም ማየት እንችላለን ይሄ ለዳቦ ቤት ብዙ ጊዜ ሰፋ የሚያለ ስለሆነ በአንድ ጊዜ ብዙ እንዲሰራላቸው አየን እንጂ የተለያዩ አይነት አማራጮች አሉ ፋስት ፉድዎችም ይፈልጉ አሉ ከአነሱ ያለ ሊትር እስከ 96 ሊትር አካባቢ አለ እነሱንም ማየት እንችላለን እንዳልኩሽ እንግዲህ ተያያዥ ነገሮች አሉ መጋገሪያ አየን ማውኪያ አየን ማኮፈሻ አየን ሊጥ መቁረጫ ሊጥ መዳመጫ አየን እንደገና መጥበሻ ማይተናለ ቦምብ ወይኖ የሚጠበሱ ነገሮች በአጠቃላይ ነው አሁን ደግሞ እንደ ትሬንድ የተለመደ ብዙ ጊዜ አስተዋለች ከሆነ ዳቦ ቤት ማታ ላይ ሊሆን ይችላል ጠዋት ላይ ምንጃ ፊት ለፊት ላይ ይሰራሉ ፈጢራዎች ነገሮች የሚጠበሱ ነገሮች በጠቅላይ ቂጣዎችን መጥበስ የሚችል ነው ሁለት አይነት አለ እነዚህ ስትራይፕ ባላቸው አሉ ፉል ፍላቶችም አሉ ስትራይፕ ባላቸው የሚጠቅሙት ምንድን ነው ብዙ ጊዜ ራፕ የሚደረጉ ነገሮች ላይ ቂጣው ይበልጥ ውበት እንዲኖረው ስትራይፕ ስትራይፕ ያለው ነገር እንዲኖር የሚያደርግ ነው እነዚህ ደግሞ ለፈጢራ ናቸው ለፈጢራ እንቁላል የሚጠበሱ ነገሮችም እነዚህ ተያዥ ነገሮች ናቸው በእርግጥ በርገር ቤቶችም ደግሞ ስጋዎችንም መጥበስ ይችላሉ የሚጠበስ ነገር በአጠቃላይ ቂጣውንም ጨምሮ ዘይት የማይፈልጉ ያው እንደ መጥበሻ አስበሽ እንደዛ የምታደረጊያቸው ነገሮች ናቸው። ያው ተለምዷል። አሁን እነዚህ እንግዲህ ዋጋቸው 95 ሺ ብር ነው። ሁለቱንም አማራጭ መውሰድ ይችላሉ። ነው እንደዛ ነው። የተለያዩ የሮተሪ ዳቦ መጋገሪያ ማሽኖችን፣ ግሪሎችን እናም ደግሞ ዳቦ ቤቶች አካባቢ ደግሞ እንደ ፈጢራና የተለያዩ ፋስት ፉዶች የሚጋገሩበትን ማሽነሪዎች እያሳየሽ ነበረ። እንደ ማጠቃለያ መጨረሻ ላይ ከዝቅተኛ እስከ ከፍተኛ እዚህ ቢዝነስ ላይ መግባት ለሚፈልጉ ሰዎች ማለት የምትፈልጊ ነገር ካለ ድሉ ልስጥሽ። ያው ማሽነሪዎችን አይተናቸዋል። በሲንግል ፌስ ቆጣሪ የሚሰራ ስር ፌስ ቆጣሪ የሚሰራ እና ተያያዥ የሆኑ ነገሮችን አይተናል። መጋገሪያ፣ ማውኪያ፣ ማኮፈሻ፣ ሊጥ መቅበጫ፣ ሊጥ መዳመጫ እና የግሪል ቅድም እንደጠቀሹ ግሪል እና መጥበሻዎችን አይተናል። እነዚህ በተለያየ አይነት ቆጣሪ አማራጮች አሉ። በሲንግል ፌዝም በስሪ ፌዝም ማግኘት ይችላሉ። እኛ ጋር መጥተው ይበልጥ ደግሞ ማሽኖቹን በአይን ሲያዩት በደንብ አዌርነሱ ቢኖራቸዋል፣ ግንዛቤም በደንብ ይፈጥርላቸዋል። ይህንን ቢዝነስ ላይ መሰማርት የሚፈልጉ ሰዎች መጥተው ቢጎበኙ ይበልጥ እንዲረዳሉ ስለ ማሽኖ ብዬ ገምታለሁ። ድርጅታችን ሁሉ ጊዜ በስራ ሰዓት ክፍት ነው። መጥተውት መጎብኘት ይችላሉ። እሺ፣ አመሰግናለሁ። በምን መልኩ እናንተ ሊያገኟችሁ ይችላሉ? የት ነው የምትገኙት? እናም ደግሞ ስልክ ቁጥር አድራሳቸው ጦር ኃይሎች ሙሉ ወንጌል ቸርች ዝቅ ብሎ ሸዋ ሱፐር ማርኬት አጠገብ ነው። በስልክ ቁጥርም እኛም ማግኘት ይችላሉ። ድርጅታችንም መጥተው መጎብኘት ይችላሉ። እሺ፣ ስለነበረን ቆይታ በድጋሚ አመሰግናለሁ። መልካም ቀን። እሺ፣ እኔም አመሰግናለሁ። ዛምና ማሽነሪ ተገኝተን የሮተሪ ዳቦ መጋገሪያ ማሽን ግሪል እና ፋስት ፉዶችን ለመስራት ልትጠቀሟቸው የምትችሏቸውን ማሽነሪዎች ተመልክተናል። እነዚህ ማሽነሪዎች ደግሞ እናንተ ወስዳችሁ ወደ ቢዝነስ መግባት የምትፈልጉ ከሆነ እነሱ ማግኘት የምትችሉበትን ስልክ ቁጥር ከስር ታገኛላችሁ። አድራሻቸው ደግሞ ጦር ኃይሎች ሙሉ ወንጌል ቸርች ከሸዋ ሱፐርማርኬት ገባ ብሎ ታገኟቸዋላችሁ። ለበለጠ መረጃ ደግሞ ከስር በምናስቀምጥላችሁ ስልክ ቁጥር ደውሎ። የእኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆይ።